ጣራውን እንደዚህ በርግደን በውስጥ በኩል ገብተን ነው እና የሰራ ነው። ፋዘር ደስተኛ ናችሁ? አርበ ስራችሁ አሚናእና ፋዘርም ያው መርቀውናል። ቻርጅ ሲያደርግ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውዲናቹ የጁና ዩቲዩብ ተከታታዮች በያላችሁበት ሁሉ ሰላም ሁሉ በዚህ ተበላችሁ። ዛሬ ኦርደር የተደረግኩት ሁለት ሶላር በተመሳሳይ ቦታ ነው። ኦርደር የተደረግኩት ያመየት ነው፣ አረቅጥ ነው። አረቅጥ ከደረሰም በኋላ ሁለቱም የተለያዩ ቦታ ነው የሚሄዱት፣ ግን አረቅጥ ያ ሁለቱንም ያካፍላቸዋል ማለት ነው። የሁለቱ አካባቢ የሚጠራው በአረቅጥ ነው ማለት ነው። ስለዚህ አንዱ ቀቡል የሚባል ቦታ፣ አንደኛው ደግሞ አራት ወንበር የሚባል ቦታ ነው። ይዘን የምንሄደው እንግዲህ እንደምትመለከቱት 150 ዋት የሶላር ፓኔልና አንድ መቶ ዋት የሶላር ፓኔል ነው የተለያየ የያዝ ነው ማለት ነው። አሁን መጀመሪያ ወደ ቀቡል ነው ይዘን ይሄድ ነው። ይቺ ቀቡል ከተማ ናት ማለት ነው። ይህ የገበያ ቀኗ ነው እንዳጋጣሚ ሆኖ እሁድ እሁድ ማን ነው? ቅዳሜ ገበያ ቀኗ ነው ማለት ነው። እንግዲህ ቀቡል ያለውን ቤት ይዘን ሄደናል። ከቀቡል ደግሞ ወደ ውስጥ ገበያ ይላል ማለት ነው። ወደ ቁቅር የሚባል ቦታ ነው ይዘን የገባ ነው። እንግዲህ ለእህታችን ኢዘንላቴን ነው ስምንት አምፖል ስምንት ማብሪያ ማጥፊያ ስምንት ማቀፊያ አንድ መቶ ሀምሳ ዋት የሶላር ፓኔል እንዲሁም ደግሞ መቶ አምፒር ባትሪ ነው። ኢዘን የሄድ ነው። ባትሪ ማለት ዋናው ዲናሞ ወይም የቻርጅ ማድረግ የሚችለው ቻርጅ የሚሰበስበው ድንጋይ ብላችሁ የምጠሩት ማለት ነው። ይኸው እንደምትመለከቱት እዚች ጋ አንድ መቶ ሀምሳ ዋት ይላል ማለት ነው። ከላይ በጣም ቆንጆ የሆነ ማቴሪያል ነው ዩኒቨርሳል ጀርመን ብራንድ ነው። ይዘንላቸው ይሄድ ነው። በጣም ቆንጆ የሆነ እቃ ነው ያቀረብላቸው። እንግዲህ ቤቱ እንደምትመለከቱት በጣም ደስ የሚል ቆንጆ የሆነ ግቢ ነው። ለዚህ ግቢ ይመጥኗል ብዬ አስባለሁ። ይህም የምትመለከቱት ኢንቨርተር ነው። ኢንቨርተር ማለት የሞባይላችንን እንዲሁም የተለያዩ ነገሮችን ቻርጅ ወደ ኤሌክትሪካል የሚቀይርልን ኢንቨርተር ይባላል። በጣም ቆንጆ የሆነ እቃ ነው። ይህም አንድ ሰላሳ ሁለት ኢንች ቴሌቪዥን ማንቀሳቀስ ይችላል ማለት ነው። ይህ የሶላር ፓኔል በጣም ቆንጆ ከሚባሉ አንድ የሶላር ፓኔል ነው። እንግዲህ ሌላም ጊዜ እንደማሳስባችሁ አካባቢ ስትናገሩ በስነስርዓት ተናገሩ፣ አካባቢውን በስነስርዓት ጥቀሱ ብለናል። ለመጀመሪያ ጊዜ እች ልጅ ኦርደር ያደረገችን ልጅ በስነ ስርዓት ስትነግረኝ፣ በቃ ቦታ በስነ ስርዓት የነገረችኝ እቺ ናት። በቃ ከአስፓልት ትንሽ ገባ ትላላችኋል አለችን። ገባልን፣ ገጥመን ተመልስን። ግን አንዳንዶቻችሁ በጣም ቅርብ ነው። በእጃችሁ ነክታችሁ እስከ ማሳየት ደረጃ ድረስ ማለት ነው ቅርብ ነው እያላችሁእና ልክ እንደዚች ልጅ በስነ ስርዓት ቦታውን ተናገሩ፣ አካባቢውን ተናገሩ። እኛ ብዙ ነገር ነው አጀስት አርገ የምንሄደው። ሞባይል ቻርጅ መያዝ አለብን በማን ነው ፓወር ባንክ መያዝ አለብን። ሁሉን ነገር ይዘን ስለምንንቀሳቀስ በጣም ነው እና የምንቸገረው። በስነ ስራ ንገሩን እና ይህንን ቤት የሰራ ነው ጣራ አንስተን ነው ከላይ ኮርዲስ ስለተሰራ ኮርኒሱ ፕላስቲክ ኮርኒስ ነው ሳሎኑ። ሌላው ደግሞ ውስጥ ላይ ክላሶቹ፣ መኝታ ቤቶቹ ሌላ የኮርኒስ አይነት ዲዛይን ነውና የተሰሩት እሱን ላለማበላሸት ገመዱ ከውጭ በኩል እንዳይታይ ጣራውን በርግደን ነው የሰራ ነው። እንግዲህ ጣራውን አንስተን ኮርኒስ ውስጥ ገብተን ቆንጆ አድርገን የሰራ ነው። ባለቤቱም ደግሞ በጣም ደስ የሚል ንቅት ብሎ እያገዘን ነበረ። በጣም ነሻጠው። በጣም ደስ ይላል። በጣም ደስ ብሎታል። በልጁ በጣም ደስተኛ ነው። ልሷም ለረጅም ሰዓት ዱአ ሲያደርግላት ነበር እና እንግዲህ ያው እንደምትመለከቱት ጣራ ላይ የተሰቀለን ፓኔላችን ይዘን ሄደን አካባቢው ላይ በጣም ንፋስ ስላለ በደንብ በጥንቃቄ መታሰርና መያዝ አለበት። ከጣራው ከተሸጋጋሪው አጠቃላይ መያዝ አለበት። እንደምትመለከቱት ጣራውን እንደዚህ በርግደን በውስጥ በኩል ገብተን ነውና የሰራ ነው። በጣም ደስ የሚል ቆይታ፣ ደስ የሚል ጊዜ ነበረ። ያው አንዳንዴ ሰዎች ሞቲቬ ሲያደርጉ ሰዎች ልጆቻቸውን አሚን ብለው ሲቀበሉ እኛ ሞራላችን ይነሳሳል። ያው ስራው ላይ ምንም አይነት ነገር አንሰስትም ማለት ነው። በጣም ደስ ብሎ ነው የሰራንለት ይህንን ቤት ማለት ነው። በጣም ቆንጆ አቀባበል ነበረ። እንግዲህ እንደምትመለከቱት ጣራ ያለውን ስራ ጨርሰን ወደ ውስጥ ኢንስታሌሽን ገብተናል ማለት ነው። እሱን ከጨረስን በኋላ ያው አጠቃላይ ያው በረንዳ ምናምን ምናምን መገጣጠም ጀመርን ማለት ነው። ሁላችሁም እየገባችሁ ሰብስክራይብ እያደረጋችሁ ባካችሁ ዲናችሁ የዱና ዩቲብ ተከታታዮች፣ ስራችንን ጨርሰናል አሁን። ይህንን የመሰለ ቤት መብራት አስገብተንለታል። በስድስት አምፖል የሰራ ነው ያመጣንለት። ስምንት አምፖል ነበረ፣ ግን ዋቱ ከፍ ያለ አምፖል ነው ያመጣንለት። ምክንያቱም ቤቱ በጣም ሰፊ ነው፣ ትላልቅ የሆነ ቤት ስለሆነ አል መሀል ላይ ትላልቅ አምፖል ያደረግንለት። ምን ምን ሰርተንለታል የሚለውን ደግሞ ውስጥ ገብተን የምናየናል ማለት ነው። ከዚህ ስንጀምር ያው የረዳ አምፖል አድርገንለታል። እዚህ ጋ እንደምትመለከቱት ውስጥም ደግሞ ይኸው አምፖል

መኝታ ቤቷን ይኸው እንደምትመለከቱት እዚህ ጋ አምፖል አገልለታል። ማብሪያ ማጥፊያው እዚህ ጋ አለ። ይኸው አምፖሉ በጣም ቆንጆ አገል የሰራ ነው። እዚህ ጋ ደግሞ ያሉ ስራዎችን ማሳያቸው። ይኸኛው ቻርጅ ማድረጊያ ኢንቨርተር ይባላል። የሶላር ፋዘር ይሰማል አይደል? በቃ እዛው ነው። ስማኝ፣ ይሄኛው ዋናው ነው። ቻርጅ ማድረጊያ ነው ሞባይሎችን እንዲሁም ትናንሽ ባትሪዎች ኤሌክትሪክ ባትሪዎችን መቸረች ትችላላችሁ። ሞባይል መቸረች ትችላላችሁ። እና ሰላሳ ሁለት ኢንች ቴሌቪዥን ማጫወት ይችላል ማለት ነው አቅሙ። ስለዚህ እቺኛዋን በቀይ ሆኖ መንሳካት እቺኛዋን፣ እዚህ ጋር ቀይ አለ። ይሄ እዚህ ጋር ቀይ አለ። ሰው ሰው ችግር የለም። እዚህ ጋር ደግሞ ጥቁር አለ ማለት ነው። ይሄው ልክ እንደዚህ ይበራል ማለት ነው። ስለዚህ ስናጠፋ እዚህ ጋር እናጠፋዋለን። ስናበራ እዚህ ጋር እናበራዋለን። ከዛ በመቀጠል ይታያል፣ ይበራል፣ ይታያል። እዚህ ጋር አለ ደግሞ ስልካችንን ቻርጅ አድርገን እናሳያቸዋለን። ለእንትንም ይሆናል። ይሄ ራሴ ነው። እርሱን መግዛት ይችላሉ። እዚህ ጋር ያው ስልኬን ሰካለሁ፣ ያሳየናል ማለት ነው። ሰው ችግር የለም። አይዮ ቻርጅ ሲያደርግ ማለት ነው። ስለዚህ ይሄኛውን ብንነቅለው፣ እንደገና ብንሰካው አይታ ያሳየናል ማለት ነው። ተደራጅ ያደረጋል ማለት ነው። ስለዚህ መስመራችን ይኸው ከኢንቨርተሩ ከራሱ ነው የተሰካው። ይህንን ይመስላል እንደምትመለከቱት እና እዚች ጋር ጥንቃቄ በደንብ ማድረግ ያስፈልጋል። እዚች ጋ ውሃ መኖር የለባቸውም፣ ህፃናት ነው መግባት የለባቸውም እዚች ጋ ጋሽ እና ይህንን ይመስላል። ስትፈልጉ ሶኬቱን እዚ ጋ ማጥፋት ትችላላቸው። እዚ ጋ ይጠፋል፣ ሳጠፋው ማለት ነው። ስታበራ ዚጋ ታበራል። ይሄው እዚህ ጋር የአምፖል ምልክት አለን። የባትሪ ምልክት ከጣራ የሚመጣው የፓኔሉ ምልክት አለ ማለት ነው። እዚህ ጋር ኦልሬዲ ስራው ሰክሰስ ነው ማለት ነው። ይሄ ከጣራ የሚመጣው ነው። ይሄ ደግሞ ወደ ባትሪ የሚሄደው ነው። ይሄ ወደ አምፖል የሚሄደው ነው። እና እዚህ ጋር ያለውን ስራ ጨርሰናል። አሁን ሁለቱም ኮንትሪቢዩተሮች አሳያቸዋለሁ ማለት ነው። በዚህ በኩል ወደ ጀርባ ወስደናል ማለት ነው። እንደምታዩት ይህ ጋር ይኸው ከላይ ጣራው ላይ ከጣራው ወደዚህኛው ቤት አየው ወደዚህኛው ቤት አስገብተንለታል። ከዚህኛው ቤት ደግሞ ወደዚህኛው ቤት ወስደንለታል እና ገመዱ እንዳይበላሽ ይሄ ፀሐይ ምናምን እንዳያበላሸው ትቦ ገመድ አስገብተንለታል ማለት ነው። መለከቱት ይሄው አምፖል አድርገንለታል ማለት ነው። ቤት አድገንነለትይው ኛውን ቤት ኛው ማለት ነው። ቤቱ ይህንን ይመስላል። በጣም ትልቅ ቤት ነው። አምፖሉ ትላልቅ አምፖል ሊያደረግበት ማለት ነው። አካባቢው እነበ እንግዲህ ከቀቡል ወደ ቆቅር መተን ጨርሰናል ስራችንን። እንግዲህ ይህንን ይመስላል። 150 ዋት ነው ይዘንላቸው የመጣ ነው። እንግዲህ በጥሩ ሁኔታ የሰራንላቸው ይመስለኛል። ፋዘር ደስተኛ ናቸው አይደል? በስራችን አሚና እና ፋዘርም ያው መርቀውናል። እንግዲህ እንደምትመለከቱት የዛሬው የሶላር ኢንስታሌሽናችን ይህን ይመስላል። ቀጣይ ደግሞ ከዚህኛው ወደ ቅድም የነገርኩ ምን ነበር፣ ወደ አረቅጥ እንመለስና ወደ አራት በር እንሄዳለን ማለት ነው። እዛ ደግሞ መንገድ ነው። መቶ ዋት ነው፣ ከዚህኛው የሚያንስ ሶላር ነው። እንግዲህ የኛ ቀጣዩን ቪዲዮ ደግሞ በቀጣይ ጭንላችኋለሁ። የዛሬ ይመስላል። ቴንኪ ዩ።